የተከበራችሁ ተመልካቾቻችን የስቅለት ፕሮግራማችን አሁንም እንደቀጠለ ነው። አሁን የምንገኘው በፈረንሳይ ለጋ ሲሆን ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ እንግዲህ ምእመናን የስቅለት በዓል እንዲሁም የስግደት ፕሮግራምን ልዩ በሆነ ሁኔታ እያከበሩ ይገኛሉ። በስቅለት በዓል ምእመናን ምን ማድረግ አለባቸው? ከምንስ መቆጠብ አለባቸው? ከዚህ ሃይማኖታዊ ትውፊትና እንዲሁም ሃይማኖታዊ ፕሮግራም ላይ ምንስ ያተርፋሉ የሚለውን ወደ እናንተ እናደርሳለን በድጋሚ ቅዳሜ አብሮነታችሁ ከኛ ጋር እንዲሆን እየጋበዝን ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጋር መልካም ቆይታ እንዲሆን እንመኛለን። በቅድሚያ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች በዓለም ዙሪያ ሁሉ ላላችሁት እንኳን ለዚህ ታላቅ በዓል በሰላምና በጤና አደረሳችሁ አደረሰን። ይህ በዓል እንግዲህ ትልቅ በዓል ነው፣ ለክርስትናው ዓለም ትልቅ ትርጉም ያለው በዓል ነው። ራሱ ባለቤቱ ጌታችን ኢየሱስ ክርስቶስም ወይቤ ተፈጸመ ኩሉ፣ ሁሉ ተፈጸመ ብሎ እንደተናገረው ለአዳም የገባው ቃል የተፈጸመበት ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል እንዳሉ ሊቃውንቱ፣ እነሆ ለአዳም የገባው ተስፋ አበው ሲጠብቁት የነበረው ተስፋ፣ እግዚአብሔር ለሰዎች የሰጠውን ቃል ኪዳን የፈጸመበት ታላቅ በዓል ስለሆነ በክርስትናው ዓለም ትልቅ ትርጉም ያለው በቤተ ክርስቲያናችንም አበይት ተብለው ከሚከበሩ በዓላት ውስጥ አንደኛውና ዋነኛው በዓል ነው። ይህም ማለት እግዚአብሔር ለሰዎች ወይም ለሰው ፍጥረት ያለውን ፍቅር የገለጠበት ፍቅሩ የተገለጸበት የፍቅሩ ፍጻሜ የታየበት ታላቅ በዓል ነው። አልቦ ዘያ አቢ እምዝ ፍቅር እንዳለ መጽሐፍ ከዚህ የሚበልጥ ፍቅር የለም ይላል። እግዚአብሔር ለሰው ልጅ የሰጠውን ፍቅር የገለጸበት ታላቅ በዓል ስለሆነ ይህንን በዓል እንግዲህ የገባቸው ክርስቲያኖች የክርስቶስ የሆኑት የክርስቶስ ተከታዮች የሆኑት እንዲህ በምታዩት ሁኔታ ይህንን በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ በለበሰው ሥጋ የተሰቅሎ በመስቀሉም በሞቱ ሞትን አጥፍቶ መከራችንን፣ ስቃያችንን አጥፍቶ እነሆ የዳንበትን በዓል ህዝበ ክርስቲያኑ እንዲህ በምታዩት ሁኔታ እያከበረው ይገኛል ማለት ነው። እንግዲህ ለስም አጠራሩ ክብር ምስጋና የደረሰውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ፍቅር አገብሮት ከላይ ከሰማይ ወርዶ በፍቅር ተገልጦ ለአዳም የገባለትን ፍጹም ካሳውን ሊክሰው ወደ መልዕልተ መስቀል ላይ ወጥቶ ከሰማይ ዝቅ ከምድር ከፍ ብሎ ለሰው ልጆች ያደረገውን የፍቅር ዋጋ የከፈለበት ትልቅ መታሰቢያ ቀን ነው። እንደ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ይህች ዕለት የምትረሳት ዕለት አይደለችም። በእርሱ ቁስል እኛ ተፈወስን ይላልና፣ ይሄ ቁስል የአዳም ቁስል ነው። ይሄ ሕማም የአዳም ሕማም ነው። ይሄ ችግር የአዳም ችግር ነው። ይሄ መከራ የአዳም መከራ ነው። በአዳም ህዋስ ተገብቶ አዳምን ለማዳን ፍጹም መልኩን መስሎ ተመስሎ ተገልጠው የሰው ልጆችን የተበጀበት ያዳነበት ቀን ነው ብለን ነው የምናስበውና ይህ ከበዓላቶቹ የተለየ እለት ነው በዓላት ነው እና ጥንተ ስቅለቱን የምናስብበት ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ የስቅለት እለት የተማርናቸው ብዙ ትምህርቶች አሉ። በተለይ በቀራንዮ ኮረብታ ላይ ለሰው ልጆች በከፈለው የህይወት ክፍያ ያስተማርን ትምህርት አለ። የመጀመሪያው አንድ አማኝ በህይወቱ ትግስተኛ መሆን እንደሚጠበቅበት የተማርንበት። ሁለተኛ ትህትናን የተማርንበት። ሶስተኛ ደግሞ በፍቅር ምክንያት የሰው ልጅ ለአንድ ወዳጁ የፍቅሩን ጥግ ሊከፍል የሚገባበትን የፍቅሩን ጥግ ያሳየበት ነው። በእርግጥ እሱ የከፈለውን የፍቅር ጥግ አንዱ ለአንዱ ሊከፍለው ይችላል ተብሎ አይታመንም። ግን ከእርሱ የተማርናቸው ብዙ የህይወት ትምህርቶች ስላሉ ምሳሌውን መከተል ስላለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ብሎ የከፈለውን ዋጋ በማሰብ አንድ አማኝ በዚህ ክርስቶስ በተሰቀለበት ዕለትና ይህን ዕለት በሚያስብበት ሰዓት ምን ያክል ዋጋ እንደተከፈለለት በማመን ምን ጊዜም የተሰጠ ልቦና ኖሮት በምድር ላይ በተራራ ላይ እንደተተከለ ፋኖስ እንደተተከለ መብራት ሁል ጊዜ ብርሃናችሁ ሁሉ በሰው ፊት ይብራ እንዳለ ፊታችን እያበራ ህይወታችን እያበራ ቅዱስናችን እያበራ የምንኖርበት ታላቅ ዕለት በመሆኖ ይህን የምንዘክርበት ነው። ክርስቲያኑም ይህን ተከትሎ የሚያከብርበት በዓል ነው። ህዝበ ክርስቲያን ማክበር ያለባቸው በዛሬው ዕለት እንደዚሁ በዚህ መልኩ ቤተ ክርስቲያን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለቱ እንዲታሰብና በዚህ መልኩ እንዲከበር ቤተ ክርስቲያናችን ባዘጋጀችውና በምትፈጽመው ሥርዓተ አምልኮ መሰረት በቤተ ክርስቲያን ተገኝቶ ማክበር ነው፣ በዓሉን ማሰብ ነው። ታዲያ እንግዲህ የጌታችንን የኢየሱስ ክርስቶስን በዓለ ስቅለቱን እንዲህ በጾም በስግደት፣ በጸሎት ከማክበር ጋር። ኃጢአት እንዲጠፋ ኃጢአት እንዲወገድ ነው። እንግዲህ የማይሞተው የሞተው የማይሰቀለው የተሰቀለው። ታዲያ እንግዲህ ህዝበ ክርስቲያን አሁን ኃጢአትን እያሰቡ ማለት ኃጢአትን አስወግዶ ያለበትም ካለ ንስሐ ገብቶ ይቅርበለኝ እያሉ መስገድ፣ መጾም፣ መጸለይ ያስፈልጋል። ይህንን በዓለ ስቅለቱን በጾም በስግደት በጸሎት ስናከብር ሁለት ነገሮችን በዋናነት እናስባለን። ህዝበ ክርስቲያንም ይህንን እያሰቡ እንዲያከብሩት ያስፈልጋል። አንደኛ ኢየሱስ ክርስቶስ ለሰው ብሎ የተቀበለውን መከራ በማሰብ ወዮ ለእኔ ብለህ ተገረፍክ፣ ለኔ ብለህ ተሰቀልክ፣ ለኔ ብለህ ሞትክ፣ ለኔ ብለህ መከራ ሥጋን ተቀበልክ በማለት እያሰቡ ማክበር ነው። በሌላ በኩል ደግሞ አሁንም መቼም ኃጢአት ከሰው አይርቅምና ኃጢአት በዲያብሎስ ቶ ሰዎችን የሚያሳስት ነውና እነሆ ኃጢአቴን ይቅርበለኝ በደሌን ይቅርበል እየተባለ እንግዲህ በጾም በጸሎት በስግደት ይህን በዓል ማክበር ያስፈልጋል። ሌላውና ዋነኛው ደግሞ ይህ በዓል ፍቅር የተገለጠበት በዓል ነው ብለናል። እግዚአብሔር ለሰው ፍቅሩን የገለጠበት በዓል ነው። ታዲያ እንግዲህ እግዚአብሔር ለሰው ፍቅሩን በዚህ መንገድ ከገለጠ ምእመናን፣ ህዝበ ክርስቲያን ደግሞ ለሰው ሁሉ ፍቅር ሊሰጡ ያስፈልጋል። ፍቅር ሊያሳዩ ያስፈልጋል። እነሆ ለሰው እግዚአብሔር መቼም የሚገኘው ሰው ላይ በሚሰራው ስራ ነው ለሰው በሚደረገው ስራ ነው፣ ለእግዚአብሔርም የሚደረገው ስለዚህ ሰውን፣ ጓደኞቻችንን፣ ወንድሞቻችን ሰው የተባለ ሁሉ በመውደድ ይህን በዓል ልናከብረው ይገባል ማለት ነው። በዓሉ እንግዲህ ከክርስቶስ የተማርናቸው ትልልቅ ትምህርቶች አሉና፣ በተለይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የእምነት ተከታዮች በመላው ዓለም የምትገኙ ይሄን የስቅለት በዓል በምናስብበት ሰዓት ወደፊት የምናከብረው በዓላችን የተቸገሩበትን፣ የምንረዳበት፣ የታመሙትን፣ የምንጠይቅበት፣ የታሰሩትን፣ የምናስፈታበት፣ የተራቡትን፣ የምናጠግብበት በዓል ነው። በክብር እንድናሳልፍ ታላቅ ምኞቴ ነው። አምላካችን እግዚአብሔር ለበዓለ ስቅለቱ በሰላም በፍቅር በጤና እንዳደረሰን በታላቅ ጉጉት ለምንጠብቃት ደግሞ ለዚያች ለብርሃነትን ሳያውቀን በሰላም ያደርሰን። ላለው መልካም ባህል ይሁንላችሁ። እግዚአብሔር ይስጥልን። አመሰግናለሁ። መላው ሕዝበ ክርስቲያን የክርስቶስ የሆነ ሁሉ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኘ ሁሉ ያመነ የተጠመቀ ሁሉ ይህ የስቅለት በዓል ልዩ በዓል ነው። የህይወት በዓል ነው። ኃጢአት የተወገደበት ዲያብሎስ የተሸነፈበት ሞት ኃጢአት የተወገደበት በዓል ስለሆነ ይህንን በዓል ህዝበ ክርስቲያኑ ሁሉ ቤተ ክርስቲያን በመገኘት የክርስቶስን ሞትና የክርስቶስን መሰቀል እያሰቡን ማክበር እንዲገባን ቤተ ክርስቲያን ሁልጊዜም ታስተምራለች መልእክቷን ታስተላልፋለች ሁሉም በክርስቲያናዊ ስነ ምግባር በአንድነት ነው እንግዲህ እንደምታየው የክርስቶስ ማሙን እያሰበ ያለው ልዩነት ግን የለውም ያው የቤተ ክርስቲያን ቃለ እግዚአብሔሯ ሁልጊዜ አንድ ነው አይደል እንኳን አደረሳችሁ ችን ገነተ ኢየሱስ የገነተ ማርያም ቤተክርስቲያን፣ ፕሮግራማችን በዚህ አበቃ። ሌሎች ቀጣይ ፕሮግራሞች ከኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እንዲሆን እንመኛለን። ፕሮግራማችን አላበቃም፣ ወደ ቀጣይ መርሃ ግብር እናልፋለን። አሁንም በድጋሚ አብሮነታችሁ አይለየን።